ጃን የወንድሙን ገዳይ ለማግኘት በጣም ብዙ ዋጋ እየከፈለ ያለው አሊያም ብትሆን ከጎኑ ናት። ነገር ግን የአሊያ እናት ፍክርዬ በጣም ብዙ ውስብስብ ነገር ውስጥ ገብታለች። በራሷ መንገድም ሀሊስ የእጁን እንዲያጌ ልታደርገው ፈልጋለች። ስለዚህ በራሷ ልትገለው እየሞከረች ነው። ነገር ግን ፍክርዬ ተቀደመች። ይህም አሊያ መታ ጣልቃ እየገባች ነው። ሁለቱን ለመገላገል ስትሞክር በድንገቴን ጊዜ ሀሊስ ሽጉጡን እያነሳ እሷ ላይ ተኮሳ የነበረው። በአንድ በኩል ጃን ይሄ እየተፈጠረ በጣም ብዙ ፍራት አለበት ሚኔ እንዳረገዘች ት እየሰሟል ቅድም ናሬ መታ የሆነ ፍንጭ ነገር ሰጥተዋለች። ይህም ጂያን ወዲያው ነበረ አሊያ ጋር ሄዶ ስወርቅ ደግፊኝ አግዥኝ እያል አልነበረም። አሁን የሁሉ ምስቅልቅል እየተፈጠረ በአንድ በኩል ወደ ሷ ቀረብ ብሎ ነገር ግን አሊያ የእናቷ እንዲሞን በጣም አሳዘኗት። እማዬ እያለች እየጠራች ነበረ ፍቅሬ በዚያ አጋጣሚ በጣም ነው ሞድሽኔ ልጅ እያለቻ ነው። እችን አጋጣሚ ስጠብቃት እንደነበር ለብዙ ጊዜ ትናገራለች። አሊያን ብትሆን እናቴ ብላ ስለጠራቻት በጣም ደስ እንዳላት እየገለጸችላት ነው። አንድ ጊዜ ብቻ እማዬ ብለች ጥሪኝ በቀለን ይሄ ከሁሉም ከበቂ በላይ ነው። ለብዙ ጊዜ ያለች ጠብቀው ነበረ እያለች ፍቅርዬ፣ ድምጿ እየተቆራረጠ እየተናገረች ነበረ። እማዬ በጣም ነው የምናፍቅኝ ወልሽ የወልሽ ስተሸኝና ቴጂ፣ በዚህ ሰዓት በጣም ታስፈልግኛለሽ፣ እባክሽ እያለች አሊያ እያለቀሰች ነው። በአንድ በኩል ፍቅርዬ፣ እኔ በጣም ብዙ ግፍ ነው የፈጸምኩብሽ፣ ብዙ ነገር አድርግሻለሁ፣ ነገር ግን አንቺ መልካም እናት ሆንሽ፣ የእኔ ተቃራኒ ጥሩ እናት ሆነሻል፣ በጣም ነው የምወድሽ እያለቻ ነበር። እማዬ እኔም በጣም ነው የምወድሽ፣ በጣም ነው የምናፍቅኝ እያለቻ ነው። ከዛ ፍቅርዬ ጃያንን ዞር ብላየችው። ጃያን እዩለ እየነገርኩ ነው፣ ልጄ ለአንተ ነው አደራ የምሰጠው ልጄን በፈጣሪ ስም ለአንተ አደራ እየሰጠሁ ነው። ጃን አምና አለሁ ለአንተ ትልቅ ልብን ያለ እዩልህ አሳልፌ ልጅን እየሰጠሁ ነው። አሊያ በቃ የምንሰነባበትበት ጊዜ ደርሷል ብሄድ ይሻለኛል እያለች ነው እማ የቆያ እንደ ቆያ እያለች ነበረ አሊያ ጊዜ ደርሷል፣ ሰዓት ደርሷል ትላታለች። በአንድ በኩልነ ሙዛፈር ሙዛፍር መጥተው አምቡላንስ እየጠሩ ናቸው። ፍክሪ ግን በጣም ተስፋ ቆርጣለች። የመጨረሻ መጨረሻ እንደደረሰ አድርጋ ነው ስታሰብ የነበረው። ከዛም በኋላ አሊያን መከረቻት። ጃን ከጎንሹን ከሱ እንዳትለይ ከሱ እንዳትርቂ እያለቻ ነው ይልሽ እጅሽ እጁን በደንብ ያዥ ስሜት ሌሊት እንዳደብቂ እንደምታፈቅር ደግሞ ነገር ይው እሽኒ ቆንጆ ልጅ እያለቻን ነበር። ድንገት ትንፋሻ ተቋረጠ። አሊያ እማዬ ብላ ትጨዋለች። ጃን በጣም እያሳዘነችው፣ ትኩር ብሎ ያያታል። ከዛም በኋላ ወዲያው ነበረ የቀብር ስነ ስርዓት የተካሄደው። አሊያ እናቷን እየቀበረች ነው። ብቻዋን ናት። ከጎኗ ብዙም ሳይርቅ ካያቆሟል። እነ ሰዳከት ደግሞ አንድ ላይ ሰብሰብ ብለዋል። አሊያ እናቷን ቀብራ ጸሎት እያረገች፣ ከኋላ የነበሩትም እነ ሰዳከት ጸሎት እያረጉ ከዛም በኋላ ዞሮ ለቴር ነበረ በጣም አዝናለው ትላለች። ሰዳከት የተሰማትን አዘን እየተናገረች አሊያ ናሬን እያ እያቀፈችት ነው። ከዚያ ድንገት ጂያን መጣ። ጂያን መጥቶ ፊት ለፊቷ ቆመ። አሊያኔም በጣም አዝናለው እያላ ነበር፣ ቶሎ ብላ አቀፈችው። ሁለቱም እየተቃቅፉ ናቸው። ሰዳከት ሁለቱንም ፍጥጥ ብላ እያየቻቸው ነበረ። በዚህ መንገድ ወደ ቤት ይሄዳሉ። ወደ ቤት እንደ ደረሱ ገና ከመኪና እንደወረዱ አሊያ ድንገት ከመኪና ውስጥ ከመውጣቷ በፍጥነት ወደኋላ ነበር ስትራመድ የነበረው። ራመድ ራመድ ትላለች። ግራ ገብቷቸው እነ ናሪ ያያቷል። እነ ሰዳከትም ቆመ ብለው ሲያዩት ነበረ። ጂያንም ካያ በኋላ አሳዘነችው። ዝም ብሎ ይከተላታል። እሷ ራመድ ራመድ እያለች እንደውም እንደመሮጡ ያረጋት በቀጥታ ወደ እናቷ መኪና ነበር ያመራቸው መኪናዋን በርቀት እያየችው ጂያን ይከተላታል ከዛ ወዲያው ነበር አሊያ ወደ እናቷ መኪና የገባቸው ቁጭ ብላ መሪውን ተደግፋት ታለቀስ ጀመረ ጂያን ተከትሏት ገባ አሁኔ እናቴ በጣም ተናደጀ ነበረ በጣም አናዳይ ነበር አውቃለሁ ሁሉም ነገር ሰልችቶኝ ነበረ ይቅርላት አልቻልኩም ነበረ በመጨረሻም ግን ይቅር ብያት ሁሉም ነገር በቃ ሁሉም ነገር አብቅቶ አሁን እናፈቀችኝ ምናለበት አንድ ጊዜ እንኳን ሌላ ድል ቢሰጠን እያለች ነው ምናለበት አንድ ጊዜ እንኳን እወድሻለሁ ብላት እናቴን ምናለበት ቆይ ምን ችግር አለው ምን ችግር አለው ስትል ነበረም ጃን ዝም ብሎ ያዳምጣታል። ይኸውልህ የሆነው ነገር ምንም ማንንም ሰው አያስደስት፣ ማንንም ሰው አያረካ፣ ምንም ደስታ አይሆን። ሰው በህይወት እያለ ቆሞ እየተራመደ እወድሃለሁ እውድሻለሁ ብሎ መባባል ስሜት መግለጽ ትልቅ ነገር ነው። አለበዚያ ከረፈደ በኋላ በጣም ከባድ ነው የሚሆነው። ጃን አንተም እንደዛ እንዳታደርግ እሺ እያለችው ነበረ። ጃን እሺ እያለ ዝም ብሎ ይመለከታታል። ከአሁንም ቢሆን ስለ እናቷ ብዙ ነገር ታወራለች። ጃን አሁንም ቁጭ ብሎ ማዳመጡን እንደቀጠለ ነው። ታስታውሳለች። እዚህ ስመጣ እኔ እዚህ መሆን አይገባኝም ብዬ ነበረ። ነገር ግን አሁን እዚህ መሆንበት ሌላ ምክንያት ተገኘ። የእኔ የምለው ካል የለዞም እናቴ እዚህ ተቀብራለች። እዚህ መሬት ውስጥ እያለች ነበረ። ልክ ነው ይላታል ጂያን። ጂያን ሰው እንዳትገድል ብዬ ነበረ። አንተም አንቺ የሌለሽበት ቦታ ተኩሼ ሰው አልገለም ብላይ ነበረ። ጂያን ከናካተው ነገር ብታቆመው ደስ ይለኛል። ባክህ እባክህ፣ አሁን ምን እንደማስቡ ላላቅም፣ ምን ማድረግ እንዳለብኝ ላላቅም፣ ይሄ ነገር በጣም እያስጨነቀኝ ነው እያለችው ነበረ። እሺሺ እሺ እያለ ብቻ ዝም ብሎ ያዳምጣታል። በቃ ሻውን ወደ ውስጥ ንግባ እያላ ነው። ብዙ ስለ ደካከማት ስለተሰላቸች፣ ወደ ውስጥ ንግባ እያላት እሺ አለችው። አባ ብሎ ከመኪና እንድትወርዳ ያደረገ ታውቃለ። በእናቴ ስም ነው የደም ዕጥረት ላለባቸው ሰዎች በነፃ ሕክምና እንዲደረግ ሆስፒታል ውስጥ የሆነ ክፍል ብናቋቋምስ አለችው። ደስ ይለኛል አላት። አዎ ይጠቅማል ምለ በቃ እናቴ በተጎዳችበት መንገድ ሌሎች ሰዎችም እንዲጎዱ አልፈልግም። ሌሎችም ሰዎች መጠቀም አለባቸው በዚህ ጉዳይ አለችው። ልክ ነሽ፣ ልክ ነሽ። ዝርዝር ነገሩን አስቤበት እነግርሻለሁ እያለ አልነበረም በአንድ በኩል አሊያ የጨነቃት ለልጇ ምን ብላ እንደምታስረዳው ነው። ትንሹ ጃን አሁን ከነ ፓኪዜ ጋር ነው ያለው። ፓኪዜ እንዲሁም እሞ አብረው የሆነ ነገር እየሰሩ ናቸው። ድንገት አሊያ መጣች። አሊያ እንኳን ደህና መጣሽ እያሉ ተቀበሏት። ከዚያ አሊያ ወደ ልጇ ስትቀርብ እማዬ፣ ቆይ አያቴም ልክ እንደ ካሎሪን እንደ እናቴ ቆይ በረረች መልአክ ሆነች ብሎ ጠየቃት። ከዛ በኋላ ፓኪዜ እንዲሁም እሞ ማልቀስ ጀመሩ። አዎ መልአክ ሆናለች፣ አሁን እያየችን ነው እያለችው ነበረ። እሱም ያለቅሳል፣ እሷም ታለቅሳለች፣ ይላቀሳሉ። ነገር ግን እነሰላከት ሌላ ጭቅጭቅ ውስጥ እየገ

ታዲያ ለምንድ ነው ያመለጠው ሀዲስ ሀዲስ ምንም ካላረገ ለምን አመለጠ ስትል ነበረ በቃ አናቅም እስካሁን ድረስ ይላል እስካሁን ድረስ ሀዲስ በጣም የተለያየ የውሸት መረጃ ሲሰጠን ነበረ በአብዛኛው ውሸት ነበረ ይሄን ያደረገበት የራሱ ምክንያት አለው ምናልባት ፈርቶ ሊሆን ይችላል አለ ጅሃን ምናልባትም ራሱ አርጎት ሊሆን ይችላል ትላል ሰዳከት ሊሆን ይችላል አዳዲስ ነገር ከደረስንበት እንግዲህ ምናቅ ይሆናል እያላን ነው በሌላ በኩል ሚኔ ቤተ ቁጭ ብላለች ማታ ላይ ነው ድንገት ተደወለላት ደወ ሰዳከት ናት ሰዳከት ስትደውለላት ደስ አላት ሄለው ወይዘሮ ሰዳከት ብላ አነሳቸው እንደምናመሸሽ እንደምና መሸሽ ጂያን፣ ከትላንትና ጀምሮ ከባድ ጥርጣሬ ውስጥ ገብተዋል። ብዙ ጥያቄዎችን እየጠየቀኝ ነው እና አንቺንም ሊጠይቅሽ ይችላል። ይኸውልሽ አፍሽን እንዳከፍች ለራሴ ስቲ ማለት ነው። ይኸውን ነገር ካልሽ ልጁን ላስወርደው ካለ ወይም አሊያ ከጠየቀች በቀላሉ ታሳምኗለች። ይህን ችግር ውስጥ ትገቢያለሽ። ስለዚህ በደንብ አስቢበት። ጂያን መቶ ሊያፋጥጥሽ ይችላል፣ ጥያቄ ሊጠይቅሽ ይችላል። ምንም ማውቀው ነገር የለም በይው፣ ለልጅሽ ስቲ ብላ ስልኩን ዘጋቸው። ጂያን በውጭ በኩል ነው ያለው። አሊያ ተቀምጣለች። ወደ እሷ እየቀረበ ነበረ። ምንድነው በሰላም ነው። እዚህ ብርድ እኮ ነው እያላት አጠገቧ ተቀመጠ። ከዛ በኋላ ጂያን ትላንትና ማታ ማለት ነው ድንገት ከወደኩኝ ደግፊኝ ብላይ ነበረ ብላይ ነበር አስታውሳለሁ። ለምንድነው እንደዚህ ያልከኝ አለችው። እሱ ዞር ብሎ እያያን ነው ትንሽ ተጨነቀ። ከዛ ናሬ እህቱ የነገረችውን ነገር አስታወሰ። ሚኒ እርጉዝ ልትሆን ትችላለች። ጠርጠር ብላው ነበረ። ከዛ ጂያን ያው እንግዲህ ሰው ከሁሉ ጊዜ ጠንካራ አይሆንም። ሁሉም ሰው ጠንካራ ቢመስልም በውጪ የራሱ ግን ደካማ ጎን አለው። እኔም ደካማ ነኝ በራሴ መንገድ እና ለዛ ነው በማለት ተናገረ። ትክክለኛ ምክንያቱን ግን አላወቅ ያደረጋችሁን ቆይ የምትፈራው ነገር አለ ብላ እየጠየቀችው ነበረ። ከዛ እሱ አሁ የምፈራው ነገር የለም፣ ግን በቃ ምን ማድረግ ይቻላል፣ እንደዚህ ነው እውነታው የራሳችን ድካም አለን። ምንም ቢሆን ምንም አንቺ ከጎኔ ከሆንሽ ብዙ ነገር መሻገር ይችላለሁ እያላን ነበረ። ከዛ እንደሚያምናት ተናገረ። ከዛ እኔንም እመኝኝ እያላ ነው። ጃን ምን ተፈጠረ? ቆይ ምንድነው ነገሩ? የሆን ነገር አለ እባክህ ንገረኝ አለችው። ምንም የለም እያላን ነው። ከዛ ታምኛለሽ ብሎ ጠየቃት። ባላም ኖሮ እስካሁን ድረስ አብረን እንቆይ ነበር እንዴ አለችው። እያሰበ ነው ወደፊት እየተመለከተ ነገር ግን ሚኔ አሁንም ቢሆን በጃንና በሟቹ ር መካከል ምን አይነት ግጭት እንዳለ እስካሁን ድረስ ለማወቅ እያጣራች ነው። እውር የሰጣት ቁልፍ አለ። አሁን መታ በቁልፉ ብዙ ሎከር ለመክፈት እየታገለች ነው። ድንገት እየተደወለለን ነው፣ ነይ ተብላ እየጠራች ነበረ። ይህም መክፈት ሳትችል ቀረች። አንድ የቀራት ብቻ በር ነበረ። ከዛ አሁን ተፈልጋ ተጠርታ እየወጣች የደወለላት ጂያን ነበረ። ቁጭ ብሎ እየጠበቃ ነው፣ የሆነ ካፌ ውስጥ መጣች። ወደ ሱ እየቀረበች ነበረ፣ ፊቱ ቆመች። ቁጭ በይ ቁጭ በልሽን የሚኒ ጊዜ የለኝም የሚልሽ እንድለምንሽ አታርግኝ እያለን ነበረ። እሺ ጊዜ የለህም እያለች ተቀመጠች። ዝም ብሎ ያታል። ያው እንግዲህ ሚስት አሊያ ደግሞ እንዳታየ ሌላ ነገር እንዳታስብ ስትሮ ነበረ ሚኔ አንቺ ለእኔ ምንም ነሽ እሷም ብትሆን በእኔና በአንቺ መካከል ምንም ነገር እንደሌለ ስለምታቅ ምንም አትሆንም ምንም አታስብም አላት እሺ ጃን እየሰማኸኝ ነው ለምን ጠራኸኝ አለችው ጥሩ ልጅን የቀጥታ ነው ጥያቄው የምጠይቀሽ ወደዚያ ወደዚህ እንዳት እርጉዝ ነሽ አለልሽም ብሎ ጠየቃት። አይኔ ነውን እያየ እንዲህ ብሎ ስጠይቃት እንዲህ ከየት ነው ደሞ እንደዚህ ነገር ያመጣ ከየት ነው እንደዚህ ዓይነት ነገር የምጠይቅኝ? አልገባኝም። እርጉዝ ኧረ እንደዚህ የሚባል ነገር የለም አለችው። መልሱ መልሽልኝ እርጉዝነሽ ወይስ አለለሽም እያላን ነበረ። ጂያን ማለቴ እየሰማሁ ነገር አለ እንዴ ማለት የምታውቀው ነገር አለ፣ ምንድን ነው ነገሩ? አለችው። ሚኔ አታናድጅኝ፣ አርግዘሻል አላረገሽም? እውነቱን ብቻ እንድነግር ይንፈልጋለሁ በማለት ጠየቃት። ምንድን ነው በዓለም ያየው ነገር አለ እንዴ? ኧረ ኖርማል አላለም ለምሮ እንደዚህ የምጠይቀኝ ከጥያቄ የመጣ አለችው። ሚኔ መልሱ መልሽልኝ አልኩኝ እኮ፣ ምንድን ነው የምትይው? አላት። እሺ ባረግዝ ምን ልታመጣ ነው ሰርክ ምን ልታመጣ ነው ስትለው፣ ነበረ ሀሳብ አቀይሬ ረስ አቀይሬውን የተጠየቅሽውን ብቻ መልሽ አላት። ታውቃለ ሲጀመር በአረግዝ ኖሮ ለምብ እየደብቀ ነበረ አለችው። ምክንያቱንማ ልማ ታውቂያለሽ ሲጀመር ምታስቢን ማን ያውቃል ማን ያውቃል በይ መልሽልኝ አላት። እንደዚህ የሚባል ነገር የለም አላራገዝኩም አለችው። ጥሩ ከዚህ በኋላ የሆነ ጉዳይ መፈጠር የለበትም። ነገር ግን እየዋሸሽኝ ከሆነ በጣም ከባድ ወጋት ከፍ ያለሽ ሚኔ፣ አመሰግናለሁ ብሎ አትቷት እየሄደ ነበረ። ሚኔ ቁጭ ብላ ታይዋለች ሲሄድ። አሁን ምታስፈራራት ሚኔ የለችም። የድሯ ሚኔ የለችም። አሁን አዲሷ ሚኔ ናት፣ ተዋውቃት እያለች ነበረ ጃን ራመድ ራመድ እያለ ነው፣ ድንገት አሊያን አገኛት። አሊያን ሲያገኛት ጃን እንዴት ነ እዚህ ምን ልታረግ መጣ እያለች ነበረ። ከዛ እሱ ምን ልመልስ ብሎ ግራ ገብቶት እንዳለ ድንገት ናሬ መጣች። እኔ ነበርኩኝ ኦስካን ልጠይቀው ነበር የመጣሁት እኔን ይዞ መጣ ብላ መለሰች። ከዛ በኋላ በቃ ኔ ወደ ስራ ልጅ ብላ አሊያ ልትሄድ ነው። አሊያ ኧረ ትንሽ እንኳን ረፍት አድርጊ ስራ እየበዛብሽ ነው አላት። ችግር የለም ስለና ያታሰብ ብላው ሄደች። ከዛ ናሬና ወንድሟ ጃን ቀሩ። ምን አለችህ ብላ እየጠየቀቹ ነበር። ምክንያቱም ሚኔ ባጠገባቸው እያለፈች ነው። ምንም ነገር የለም ብላኛለች፣ እኔ ግን አልዋጠለኝ ብሎኛል። ፈጣሪ ብቻ ነው የሚያውቀው። ከኋላም እንደታሰበ እያላን ነው። ኦስካን በሌላ በኩል አይኑን ከፍቷል። ለቀናቶች ያልኮማ ውስጥ ነበረ፣ አሁን አይኑን ገልጠዋል። ከዛ ድንገት ናሬ መጣች፣ ስታዩ ደስ አላት። ኦስካን ኦስካን፣ ደስ ይላል፣ ነቃ በህይወት አለ አለችው። አዎ አንቺን በህይወት አለሽ እያላን ነበር። በጣም ደስ ብሎኛል፣ ስለ ሁሉም ነገር እያለች ነበረ። መቼስ እኔ ብሞት ደስ ይልሽ ነበር አለ። አለ ደስ ይልሻል አለ እያላን ነበረ። አይለኝም፣ ተው ኦስካን አለች። እውነት ነው እንጂ እውነት ነው ነው ሲላን ነበረ። አይ እንደዛ አትበል እንደዛ አትበል፣ እኔ አንተ ደህና እንድትሆንልኝ ብቻ ነው ፈልገው። እሺ ችግር የለም። አንተ ባትኖር ኖሮ እኮ እኔ እኮ ሞቼ እኮ ነበረ። ይሄን ደግሞ መቼም ማረሳም። እሺ እያለችሁ ነበር። ከዛ እሱ እዳ ሌላ ነገር ፍቅር ሌላ ነገር አላት። ተው እንደዛ አታስብ እንደዛ አታስብ፣ ችግር የለም። መጀመሪያ አንተ ደህና ደስ ያለን ሁሉም ነገር ይሆናል አለችው። እሺ ችግር የለም እያላት እንቅልፉን እየተኛ ነበረ። በሌላ በኩል ሰዳከት ቤት ውስጥ ናት። በድንገት ቪዳን ልትፈልጋት መጣች። ቪዳ ልታናግርሽ መታለች ሲባል እስኪ ትምጣ ደግሞ ምን ልትለኝ ነው ስትል ነበር። ቆማ እየጠበቀች ነው ቪዳ ቪዳን በደረጃው እየወጣች ነው። ቪዳን፣ እንኳን ደህና መጣሽ። ተመልከች፣ ይሄ መሬት እራሱ አንቺ ስትረግጭው ደስ እያለው አይደለም? ተመልከች ግን ለመጣሽ፣ ለመጣሽ ማን እየጎትታ ያመጣሽ? ናፈኩሽ እንዴ? ስትላ ነበር ሰዳከት። ምን ነው ረሳሽ እንዴ? ስን ጊዜ ሆነሽ እግሬ ስር ተደፍተሽ በጉልበትሽ ተንበርክከሽ ስለምኝኝ፣ ምን ነው ቶሎ ረሳሽ እንዴ? ምን እያልሽ ነው? የለሽው ወይስ አረጀሽ? እንዳለቻት እሺ፣ አንቺም ረሳሽው? ቪዳን፣ በምድር ላይ እንደኔ ጠላት የለሽም ብዬሽ ነበረ። እንደውም አሁን መቃብርሽን እየቆፈርኩኝ ነው። አንቺ የምገንዝበት መገነዣ ጨርቆችን እያዘጋጀሁኝ ነው። ምን ታያለሽ? እያለቻ ነበረ ሚባልና ማይባል ሚባል ነገር ላይ ተሾቂ። ዝም በይ እስኪ፣ ዝም በይ ማውራውን ነገር እንኳን እንዳወራ ፍቀጅልኝ። ዝም በይ ስትራ ነበር። ምን ልትይኝ ነው? እስኪ እንደው አሁን ከዚያ አፍሽ ውስጥ መርዝ ሊወጣ ነው ቪዳን፣ እስኪ ምን ልትይ ነው? አለቻት። ይኸውልሽ ያ የማይረባ ልጅሽ ልጄን ሲያግታት አርክሷት ነበረ። አለቼ የማይረባ ነገራት። አንቺ ስትራ ነበረ። አዎ አራክሷት ነበረ። አሁን ልጅ አርግዛለች። ይኸውልሽ ከዚያ በኋላ በራችን ድረስ መጣ። እንደ ተራ በተጉላ ሆኖ መጣ። ይኸውልሽ እና ከኔ ነው ወይ የተረገዘው ምናምን ነገር እያለ ጠየቀ። ነገር ግን ልጄ ፊት ለፊት የሚገባውን መልስ ሰጥተዋለች። በጨረሽ ከእሱ እንዳላረገዘች ነግረዋለች። ይኸውልሽ አንቺን ብትሆኚ ነገ የእኔ ልጅ ከዚህ በኋላ በር ጋር እንዳይመጣ፣ ምክንያቱም እሷ ያረገዘችው ከደሜር ነው ደግሞ ይነግረዋለች ስትል ነበር ወይ። ተመስገን ፈጣሪ ሆይ ልጄን ጠብቅልኝ። ተመስገን ፈጣሪ ሆይ። አቤት፣ አቤት። እኔማ ከእናንተ የልጅ ልጅ እንዲኖረኝ መቼም መቼም አልመኘውም ነበር። እንኳን ለራሴ ለጠላት አልመኘውም ነበረ። አልፈልግም ነበር። አልፈልግም አለቻት። እኛም አንፈልግም። ለልጅሽ ግን ንገሪው። ተላታለች ቪዳን። ሂጂ ሂጂ፣ በቃ ሂጂ። መልካም መንገድ፣ መልካም መንገድ። በቃ ሰምቻለሁ። ፈጣሪ ዋጋችሁን ይስጣችሁ አለች። ከዛ ስራ ስልክ አወጣች። ያሳፍራል፣ ያሳፍራል፣ ከያ ምትባለች፣ ከያ ምትባለች እያለች ስልክ ደወለች። ሚካያ ስትደውልለት የነበረው እንደ አጋጣሚ ሆኖ የነ ዘሪን ትምህርት ቤት ጋ ነበረ። ብቻ ሆኖ ነው እሷን እየጠበቀ ነበረ። ድንገት እናቱ ደወለችለት። አቤት እማዬ እያለ ነበር የነ አለችው። እማዬ ምን ተፈጠረ? ምንድን ነው እያለ ነበረ። የት ነህ? ቅርብ ጊዜ ቪዲ መታ ነበር። የሰማሁትን ነገር ለማመን ነበር የከበደኝ። አንተ ልጅ ምንድረ ያንቀሸቀሸ? ቆይ ለምድ አተረጋጋው አለችው። እማዬ ምንድ ፈልግ እያለ ነበረ። ናና ቀጥ ብለው ደቤና። ያቺ ልጅ በአንተ ምክንያት አደለማ ያረገዘችው? ካንተ አደለማ? ግንገ ደሚር ነው ሳማኝ። አደለ ደሚር ነው ያስረግዛት? እሺ ሳማ አደለ የልጁ አባት ደሚር ነው። በወቅ አሁንም እከታተላታለሁ ብትል ይውልህ እኔ ራሴ እኔ መቃብር የምቆፍርልህ ካ ያሳማ በጭራሽ ከኔ እጅ አታመልጥም ነገርኩ እያለችው ነው ስልኩ ተቋረጠ። ነገር ግን ከእናቱ የሚሰማበት ቦታም የለው። አሁን ዘሪን እስክትወጣ እየጠበቃን ነበረ። ዘሪን ወጣችለት ፊትለፊቱ እየቆም ነበር። ካያ ምን ፈለክ አለችው። ነይ እንዲ ላናግርሽ ይፈልጋለሁ። ይኸውልሽ ቅድም የማይሆን የማይሆን ነገር ብለሽኛል። እኔ ግን አላምንኩሽም። ይኸውልሽ አሁን ፊትለፊቱ ሁሉን ነገር እንድነግር ይፈልጋለሁ። ማን ነው የልጁ አባት? ቀጥታ አይነይን እያየሽ ይንገርኝ አላት። ከዛ እሷ ምን ሆን አልቆ ያንተ ምን የሚነገር ነገር አለው? ደሚር ነው አለችው። አቶ ሺ አቶ ሺ ዘሪን፣ ይኸውልሽ አታበሳጭኝ፣ ሁሉንም እውነት ማወቅ ፈልጋለሁ አላት። ደሚር ነው ይኸው እውነቱ እኮ ምን አላንተ ማመን አለማመን ያንተ ድርሻ ነው። እኔ ግን እውነቱን ነግሬያለሁ አለችው። እጭ ዘሪን፣ ይኸውልሽ አታናጅኝ፣ ይኸውልሽ አለበዚያ ከህይወቴ ነው የማስወጣሽ፣ አለበዚያ ሌላ ሴት አገባለሁ፣ አለበዚያ ሌላ ህይወት መሰረታለሁ። ይኸውልሽ ይሄ የማስፈራራ ብቻ አይደለም፣ የምሬ ነው የማወራው እያላን ነው። መብትህ ነው፣ አግባ ታዲያ። እኔ እንዳታገባ እጄን ያዝኩ እግሬን ያዝኩ? እንደፈለክ። ይኸውልህ ይሄ ልጅ አንተ አይደለም፣ እሺ የደሚር ልጅ ነው። ሰማህ አይደል? ሂድና እንደፈለክኩና እንደፈለክ አግባ አለችው። ተናዶ ትቷት ሄደ። መኪና ውስጥ ገብቶ እንደሄደ ከዛ ግራ ባት ደነገጠች፣ እያለቀሰች ነበር። ከዛም በዋንጣ ናርጋ ዞር ከማለቷ ደሜር ከሆነ መኪና ጀርባ ተደብቆ እያያን ነበረ። እሺ ዘሪን ወዷ ሚስቴ እያለ ነበር። አንተ ምልቶ መጣ አለችው። እንዴ ንሽ ታዲያ ይው ልጅ ታውቂልሽ አለ በቃ ኔ ንቺን ከትምህርት ቤት ማምጣት ትምህርት ቤት መውሰድ ምናምን ነገር ባልሽ አለው። ደስ ይለኛል። ለማንኛውም መባል ያለበትን ነገር ነግረሸዋል፣ ኮርቼ ብሻለሁ። ወደ ገበያ እንሄድና ለልጃችን እስኪ የሚሆን ነገር እንግዛ አላት። ገና አልተወለደም እኮ ምን ሆነ ነው ያንተ አለችው። እኮ መወለዱ አይቀርም፣ መወለዱ ካልቀረ አብረን እንግዛ ምን ችግር አለው? መናት አብረው ሌዱ ናቸው። ሰዳከት በርጋ ቆማ ልጇ እስኪመጣ ድረስ እየጠበቀችው ነው። እሱ ከመኪናው እየወረደ በፊቷ ምልክት ና እያለችው ነበረ። ከዛ በቀጥታ በደረጃው እየወጣ ወደ ሷ ቀረበ። ናሬም ቆማ ተመለክታለች። ና ወደዚህ ናዛጋ አለችው። ተቀመጠ። እናት ቆማለች። ጭንቅላት ውስጥ ምንድነው ያለው? ቆያንተ ምሮ የምታስበው ትሏለች። ጂያንም እያመጣ ነው። ጂያ ና ና ና፣ ይህን ጉድ ስማ አሊያም ና፣ አንቺ የምትሆኚ እያለች ነበር። ሁሉም ተሰበሰበው። ምንድነው የምታስበው ቆያንተ? ምን ሆን አል ቆያንተ ስትል ነበረ ጂያን። ከዚያ ምንድነው፣ ምን ተፈጠረ ሲል ነበረ። ይሄ ማፈሪያ ከዘሬን ጋር ነበረ፣ ዘሬንን እየተከታተላት ትላለች። ሲያዳከቱ ወንድሜ የሚያውቃል ምንም አዲስ ነገር የለውም እያለ ከይከራከራል። ሰማርል እንዴት አንተ ታውቃለህ እንዴት አወቅ፣ ጂያን በማለት ጠየቀችው። ጂያን አንገቱን አቀረቀረ። አለም ብትሆን ግራ ገብቷት እያየቻቸው ነው። በቃ እንዴ ልንጋባ ከሆነ ነበር ትንሽ ነበር የቀረን። በቃ የሆለ ነገር ተፈጠረ። ደሚር በመሆን አጋጣሚ ገባ ምናልባት እኔ ልጁ አባት መሆንበት አጋጣሚ ነበር ሲል ነበረ። ጃን እየሰማ ነው ነገር ስትል ጃን በአንድ በኩል ናነነ ከ ይሄ አሁን ይሄ ጉዳይ ግባ በቃ ሲሎ ነበር። ይሄ ጉዳዩ የሚወራበት አሁን ካለወራንበት መቼ ነው የምናወራው? ዘሬን እርጉዝ ናት በማለት ተናገረች። ከዛ ጃን በአንድ በኩል ታደምን ማድረግ ነበረብን እያለ ነው። ከዛ ሰዳከት ይሁለ ይሄ ልጅ የተረገዘው ከደሚር ነው። አንተ አሁን የራስ ህይወት ያስፈልጋል፣ ማግባት አለብህ አለች እንደ ስትል ሰዳከት ጂያንም ከያም ተናደዱ። በተለይ ከያ ብስጭት ብሎ ነበር እናቱን ሲያት የነበረው። አዎ ጂያን ልጅ ማግባት አለበት፣ አለበዚህ ሌላ ምንም መውጫ መንገድ የለውም ትላለች ሰዳከት። ከዛ በኋላ ከያ አዎ፣ አገባለሁ፣ አገባለሁ ብሎ በእጁ ጠረጴዞን መታት፣ ከተቀመጠበት ተነሳ። ከያ ረፍረፍ፣ ተውተውተውተው ትለዋለች ናሬ። ጂያንም እንደዚሁ አትቸኩል እያለ ነው። አገባለሁ፣ አገባለሁ በቃ እያለ ከያ ይናገራል። ናሬም ብትሆን ረባክ ተውተውተውተው፣ ያን ያለበትን ቁስል አይፈውሰም። ከኔ ተማር እኔ ተመልከተኝ። ምን ሆነ ነው እንደገና ሌላ ራስ መታት ውስጥ ነው የምትገባው አለችው። ሸማዬ በዚህ ጉዳይ ጣልቃ ተግቢልሽ ልጁ የራሱን ውሳኔ መወሰን አለበት ባክሽ እያለ ነበር። የራሱን ውሳኔ ይወስን እኮ አገባለሁ በቃ አለ ከሆነ ቆንጆ ሴት አመጣላለሁ። በቃ ትጋባለህ፣ ትጋባለህ ብያለሁ አበቃ እያለች ትታቸው ሄደች። ከዛም በኋላ ከ ምን አማራጭ አለኝ? ምን አማራጭ አለኝ ወንድሜ ንገረኝ እስኪ እያለ ይናገራል። ጂያን ግራ ገብቶት ይመለከተዋል። ዘሬን ሄዳ ያለን እንደሚር አገባቸው ኢየሱስ። አይ በቃ አረገዘች እሺ፣ ከኔ አይደለም ልጁ ምን ላርግ ታዲያ? እኔ እሷን ቁጭ ብዬ ልጠባበቅ እንዴ እያለ ነበረ። ከዛም በኋላ ጂያን ተው ተውተው እኮ አትቸኩል እኮ ያልኩህ ነው የመጀመሪያ ያስብ ኮን ያለ ይለዋል። ምንም አልቸኮልኩም በቃ አገባለሁ አገባለሁ ሲል ነበር ለማየ የምታመጣል ሴት ከሆነ ጎሳ ነው ገባ እሷን ሄደ እጇን ይዘ ጠይቀ ካገባት በኋላ እፋታለሁ ምናምን ነገር አይሰራም። ይ ለተቻችለ ነው የምትኖረው አላው ቶቶ ወንደሚችግር የችግር የለም። የሚሆነውን ነገር ይሆናል፣ የሚሆነውን ነገር አረጋለሁ ይላል። ካ እነ ጃን አሊያ እና ናሬ ለሶስት ሆነ አቸኩል እያሉት፣ እሱ ግን አንዴ ድ ወስኗል። ልክ እንደ እናቱ ወጥ የሆነ አቋም ይዘዋል። በሌላ በኩል ጃን ሚኔን ተከታተሏት ብሏል። የእሱ ሰዎች ሚኔን እየተከታተሏት ናቸው። ማታ ላይ ከሆስፒታል ከስራ እየመጣች ነው ከስራ መጣችና በሯን ከፍታ ወደ ቤት ገባች። ደወሉለት፣ ደውለው እንዴት ስትሆን እንደነበር ውለዋን ነገሩት። ከዛ ሷን ተከታተሏት እያለ ነው። ከዛ ቢሮ ነበር፣ ድንገታ ላይ መጣች። መግባት ይቻላል ወይ ብላ ተቀመጠች። ከዛ ሁለቱም እየተጫወቱ መሳሳቃቸውን ቀጠሉ። ከዛ በኋላ መጠጥ ቀዳ፣ ከዛ አብረው እየጠጡ ነበር። እስኪ ዛሬ ፈታን ብል እያላን ነው። ከዛም በኋላ እሷ ግን ታቃለኔ ማ አንዳንዴ ሲደበረኝ ብቻዬን እዚህ መምጣት ትፈልጋል፣ ይፈቀድልኝ አላለችው። አ ይፈቀድልሻ፣ በሩ ክፍት ነው እያላ ነበር። ክፍትን በምን ሰበሩ ይገባለው ትለዋለች። እንዲህ እንዲህ እያሉ ከዛ በመጨረሻም ተያይ ወደ መኝታ ክፍላቸው መጡ። እሱ ሳይኖር ሲቀር አንዳንድ ጊዜ ይደብራታል። ፈልገው ነበረውንም ያገኘችው። ከዛ አሁን አብሮ ተያይዘው ከገቡ በኋላ ሲገባ እያየችው ጃን አንዴ እያለችው ነበር። ከዛ ቆም ሲል ወዲያው ሁለት የፊልም ትኬት ታነሳች። ተመልከት ፍቅር፣ ያው ከመሞታ በፊት ይሄን ነገር ገዝታለኝ ነበረ። ተመልከት ደሞ ለኔና ለንተ ነበረ፣ ስማችን ከጀርባ ተጽፎበታል አለችው። ሁለቱም ይህን ተመለከቱት አንድ ላይ ዋው በጣም ደስ ይላል እያለ ፊልሙ የሚታይበትን ቦታ እያስታወሰ ቦታውን እንደሚወደው ተናገረ። ከዛ ወዲያው ለምን አብረን አንሂድም አላት። ትኬቱ በሳምንቱ መጨረሻ ድረስ ይሰራል። ከዛም በኋላ አብረን እንሂድ ብሎ ሲጠይቃት ደስ አላት። ፊቷ በደስታ በራ። ፈጥና እሺ አለችው፣ እሺ እንሄዳለን አለችው። ተስማማች። ደናደር ደናደሪ ተባብለው ሁለቱም ወደ ውስጥ እየገቡ ናቸው። ሁለቱም ወደ ክፍላቸው ከገቡ በኋላ ለብቻቸው ሲሆኑ ሀሳብ ውስጥ እየገቡ ነበር። እጃን ቆም ብሎ ያስባል። እሷም ብትሆን ቁጭ ብላ ብዙ እያሰበች ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ ጋር እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ አመኛለሁ።